ማስረሻ ሰጤ ይባላለሁ። የማረፋ ህዝባዊ ድርጅት የውጭ ጉዳይ መምሪያ ኃላፊ። ወደ ብልጽግና የሚዘረጉት የማስረሻ ሰጤ እጆች ለሶስተኛ ጊዜ ተሰጡ። ማስሬ ሁለቱን እጆቻቸውን ሶስት ጊዜ ለብልጽግና ለገሷቸው። ዘንድሮም ገና ከመስከረም ወር ጀምሮ እጆችን ተቀበሉኝ እያሉ ነው በማለት እናረጋ ከበደ ለአለቆቻቸው ሲያሳውቁ እንደነበር ተሰምቷል። እሱማ ወገን አይደል ወይ፣ ይቆይ ቀስ ብሎ ይመጣል እየተባሉ በዛሬ ነገ ከረሙ። በመጨረሻም ባሳለፍነው ሳምንት የመንግስት ፋኖ ለመሆን እያሟሟቀ እንደሆነ ከሚነገርለት አንደኛው አንጃ ወጥተው

ወደ መንግስት ሄዱ። ብርሃኑ ጁላም ሆኑ ባጫ ደበሌ ሹም አብደታም ሆኑ መሐመድ ተሰማ ምርኮኛ እንኳን ቢሆኑ እንደ ማስረሻ እጃቸውን እያነሱ አልሰጡም። ደግሞም ተዋግተው አለቆቻቸውም ጓዶቻቸውም ሲሸነፉ እንጂ ንውሰዱልኝ እያሉ የሰጡት እጅ የላቸውም። እናም የማስረሻ ሰጤ እጅ አሰጣጥ እንደ አለቆቻቸው እንደነ ብርሃኑ ጁላ ያለ አይደለም። የነበሩበት ታጣቂ ኃይልም ሆነ ራሳቸው ማስረሻ ሰጤ በውስጥ የፋኖ አንድነት እንዳይፈጠር ፋኖም ከሌሎች የኢትዮጵያ ኃይሎች ጋር እንዳይተባ አበር ተግተው የሚሰሩ እንደሆኑ ይነገርላቸዋል። ጸረ ብልጽግና ኃይሎች እየተቀናጁ ጸረ አብይ አንድነቶች እየተፈጠሩ መሆናቸውን ሲያስተውሉም ሹልክ ብለው ወጥተዋል። ውሏቸውም ሲቀየር፣ ማዕረጋቸው ተቀይሯል። ከባለፈው ሳምንት አጋማሽ ጀምሮ የመንግስት ሚዲያዎች ገለጻቸውን ከጽንፈኛው ማስረሻ ሰጤ ወደ ካፒቴን ማስረሻ ሰጤ ቀይረዋል። እሳቸውም ከትጥቅ ትግል እንደመጣ በረሃኛ ሳይሆን ድል እንደቀናው የእግር ኳስ አሰልጣኝ ተኮፍሰው መግለጫ ሲሰጡ ለአሰብ ልዋጋ፣ ፋኖንና መሰል ጸረ ብልጽግና ኃይሎችንም ልፋለመጥቻለሁ ብለዋል። አብይን የነካ እኔን እንደነካ ቆጥረዋለሁ፣ አረጋ እንዳይረጋጋ የምታደርጉ ሁሉ ወዮላችሁ ማለት እስኪቀራቸው ድረስ በመንግስት ሚዲያ አስፈራርተዋል። ከዚህ በፊትም እጅ በመስጠት የካበተ ልምድ ያላቸው ማስረሻ ሰጤ የአሁኑ እጅ አሰጣጣቸው ደመቅ እንዲል መንግስታቸው የወሰነ ይመስላል። በመጀመሪያው የእጅ አሰጣጣቸው ወቅት የቀረበላቸው የጥቂት ቀናት እስር ነበር። ወደው በሰጡት እጅ ላይ ካቴና ተጠለቀባቸው። ሆኖም የእኛን ሰው ከዚህ በላይ አናቆይም ብለው አሳሪዎቻቸውም ብዙም ሳያንገላቱ ፈቷቸው ተባለ። በሁለተኛው የእጅ መስጠት ዘመን ትምህርትና ቤት ተለገሳቸው። ሶስተኛው ላይ ሆታና እልልታ አጅቧቸዋል። ሹመትም ይጠብቃቸዋል ተብሏል። የአማራ ክልል አያስተማምንም ብለው ስራና ቤት አዲስ አበባም እንዲሆንላቸው መወሰኑ ተሰምቷል። ማስረሻ አረሳስተው ወደ ብልጽግና የገቡት ታጋይ ጓደኞቻቸውን ብቻ ትተው አይደለም፣ የእናታቸውን ልጅ ወንድማቸውንም ጭምር እንጂ። ዋናው ጉዳይ ግን የማስረሻ ሁኔታ ምን ያስተምራል፣ ምን ይነግራል የሚለው ነው። በማስረሻ መነጽር ብልጽግናን ስንመለከተው ምን ምስል ይሰጣል ይሰጣል። ብልጽግና በሰላም ላይ የሚያምፅ ጦረኛ ነው የሚያስብለው ነገር በትክክል በማስረሻ ሰጤ ላይ ተተግብሯል። እንዴት የሚለውን ካልተነገሩ መረጃዎች ጋር እንመለከተዋለን። ማስረሻ ዕጣ ፈንታቸው እንደ ጃል ሰኚ ነው ወይስ እንዳሰግድን መኮንን የሚለው ጉዳይም ቁም ነገር ይወጠዋል። ጃልሰኚ ይዘዋቸው የገቡ ታጣቂዎች ለእስራትና ለመገደል ተዳርገዋል። ይህ በማስረሻ ሰጤ ላይ እንደማያጋጥም በእርግጠኛነት መናገር ይቻላል። ምክንያቱም ይዘውት የገቡት ታጣቂ የለም። እንኳን ሌሎች ታጣቂዎችን ወንድማቸውንም አረሳስተው የሄዱት ማስረሻ ሊገደልና ሊታሰር የሚችል በርከት ያለ ጭፍራ የላቸውም። ቢያንስ እስካሁን የሚታወቀው ማስረሻ ይዘውት የገቡት አንድ ሰው ብቻ እንደሆነ ነው። የእርሳቸው ጣፈንታ ግን ምን ይሆናል የሚለው ለሌሎች መማሪያ የሚሆን ነገር አያጣውም። እንመለከተዋለን። ብልጽግና ሁሉንም የፖለቲካ ኃይሎችና የሕዝብ ጥያቄዎች እንደ ማስረሻ ሰጤ አድርጎ ይመለከታችኋል። እንዴት የሚለው በሚገባ መንተንተን አለበት። አንድ የዩኒቨርሲቲ ባልደረባ ማስረሻ እጅ ሰጠ የተባለለት ይህንን አገዛዝ መታገል የበለጠ ልክ እንደሆነ ገባኝ ሲል ይናገርና እኔም ወደዛው ነኝ ይላል። ምክንያቱን ዘርዘር አድርጎ ያብራረዋል። ከማስረሻ ሰጤ የእጅ አሰጣጥ ጋር በተገናኘ አማረ ዓለሙ፣ አብርሃም አያሌው፣ ወዘተ የተባሉ ሰዎች ይነሳሉ፣ እናነሳቸዋለን። በከላላም በ መርጦ ለማርያምም በባህር ዳርም ለብልጽግና የተሰጡት የማስረሻ ሰጤ እጆች ከብልጽግና ጋር መነጋገርን የበለጠ እርባና ቢስም እንደሆኑ የሚያሳዩ ናቸው ለሚለው ማጠናከሪያ ጠቃሚ ጉዳይ አላቸው። የማስረሻ እጅ መስጠት የማያስረሳቸው ነጥቦች። አብራችሁን ቆዩ። በግብፅና በሻዕቢያ ዋና አዘጋጅነት አገራችን የትርምስ ቀጠና ክልሉንም ከግጭት አዙሪት እንዳይወጣ የማድረግ ፍላጎት አለ። ይህ ፍላጎት የጠላት ፍላጎት ነው። አሁን በፋኑነት በተለይም በዚህ በተለያየ መንገድ የዚህ የሰላም ስምምነቱ አካል አይደለንም የሚሉ የተወሰኑ ግለሰቦች አጀንዳ የራሳቸው እና የሕዝብ አጀንዳ ሳይሆን የጠላት አጀንዳ ተሸካሚ መሆናቸውን አውቀው ማስረሻ ከፋኖነት ወደ የብልጽግና ጠላቶችን መተንተን የሚቀየሩበትን ፍጥነት ነባር ተደማሪዎች ራሳቸው ሳይገረሙበት አይቀሩም። እሳቸው እጅ መስጠታቸው ሳይበቃ የእሳቸውን እጅ መስጠት ደግሞ ለአማራ ክልል ሰላም ለኢትዮጵያም ወደብ የሚያስገኝ መና አድርገው መግለጫ ይሰጣሉ። ጥያቄው እርስዎ እጅ ሲሰጡ የመጀመሪያዎት አይደለም እጅ መስጠትና የኦህዴድ ብልጽግና ምርኮኛ መሆን ሰላም ቢያመጣ ኖሮ ገና በ2012 ዓ ም የሰጡት እጅ ሰላም ያመጣ ነበር የሚል ነው። ማስረሻ ሰጤ ገና ነገር ሁሉ እንዲህ ሳይብስበት በ2011 የአማራ ክልል ባለስልጣናት ከተገዳደው በኋላም እጅ ሰጥተው ነበር። ያኔ በክልሉ ውስጥ የሚንቀሳቀሱና ለመደመር አቅማምተዋል ተብለው የሚታመኑት ታዋቂ ሰዎች ወይም አዲሱን ገዢ ሊህቅ ለማስደሰት ብለው ደፋ ቀና ይሉ የነበሩት የአዴፓ ሰዎች አለቆቻቸውን ለማስደሰት ሲሉ እያሳለፉ በእጅ መንሻነት ሊሰጧቸው የነበሩ ከጀነራል አሳምነው ጽጌ ጋርም ይገናኙም ስልክ የሚደዋወሉ ነበር የተባለ ሰዎች ሲታሰሩ፣ በርከት ያሉ ሰዎች ጠመንጃ አንስተው ጫካ ገቡ። ማስረሻ ሰጤም ሸሽተው ሸፈቱ ተብሎ ነበር። ሆኖም በወቅቱ የባህር ዳር ከንቲባ ከነበሩት አማራ ዓለሙ ጋር ተነጋገሩ። እጅ ስጠን፣ ወደ አዲስ አበባ አንልክህም፣ ለጥቂት ቀናት ብቻ አስረን ጩኸቱ ሲበርድ እንፈታሃለን ተባሉ። ማስረሻም በወቅቱ ወደ ሌሎች ጫካ ወደ ገቡ ሰዎች እየደወሉ እጅ ንስጥ ይሉ በነበረ ጊዜ መንግስት ስልካቸውን ያዳምጥ ነበር። ከዚያን ጊዜ ወዲህም የማስረሻን የልብ ትረታ ያዳመጠው ብልጽግና ይህ ሰው ከኛ ወገን ነው ማለቱ አልቀረም። እናም በከንቲባው በኩል የገባላቸውን ቃል ሳያጥፍ ቀረ። ጥቂት ቀናት ብቻ አስሮ ማስረሻን ፈታቸው። ማስረሻ ዛሬ እጅ የሰጡት ለመሾም ነው ተብሏል። ያኔ ግን ለመታሰር ነበር። ለመታሰር እጅ ከሰጡ በኋላም ግን በአማራ ክልል ውስጥ ሰላም አልመጣም፤ ይልቁንም ተባባሰ። የአንድ ማስረሻ ሰጤ የእጅ መስጠት እስከ ዛሬም የመለሰው ጥያቄ እንዳልነበረ ሁሉ አሁንም ያው ከመሆን አይዘልም። እናም በአንድ ፖለቲካ ትግል ውስጥ እንዲህ ያሉ ሰዎች አንድ ጊዜ ብቻ ሳይሆን ደጋግመው እጅ ቢሰጡ እውነተኛው ጥያቄ እስካልተመለሰ ድረስ የሚመጣ ሰላም ኖረ ያው ቅም የብልጽግናው አገዛዝ ለጦርነት ፕሮጀክቶችን እንደሚያጥፍ አስር ቢሊዮን ዶላር መድቦም እንደሚዋጋ አንድ ሚሊዮን ሰራዊት እንደሚያሰልፍ አንድ ሺህ ዓመትም እንደሚፋለም ደጋግሞ ተናግሯል። ለሰላም የሚመድበው በጀት የሚያሰማራው ሰው ግን የለውም። ጦርነትን ማስቀጠል ሰላም ላይ ደግሞ እንደ ማስረሻ ሰጤ ባሉ ሰዎች መጫወትን ይመርጣል የሚል አስተያየት ያላቸው ሰዎች ማስረጃ መደርደር ይችላሉ። ማስረሻ ትተውት ከመጡበት ጫካ ውስጥ በአማራ ክልል ገጠሮችና ከተሞች ሀቀኛ የፖለቲካ ጥያቄ አንስተው የሚታገሉ የዩኒቨርሲቲ ፕሮፌሰርነታቸውን አውልቀው፣ የባንክ አመራርነታቸውን ትተው፣ የቤተሰብ ኃላፊነታቸውን ጥለው የህዝብ አጀንዳ ይዘናል ብለው ህይወታቸውን ሊቆርጡ የተነሱ ወጣቶችና አርሶ አደሮች ብዙ ናቸው። እነዚያን ሁሉ እንደ ማስረሻ ሰጤ የጠኔ ችግር ያለባቸው በቀላሉ የሚማረክ እጅ ያላቸው የሚያስመስለው ብልጽግና አዲሱን ወዶ ገብ በማጫጫህ የተለየ ነገር እንደተፈጠረ ለማድረግ እየዳዳው ነው። አጀቡና የሚዲያ ፕሮፓጋንዳው አንድ በዘመዶቹም በጓደኞቹም ቦታ የማይሰጠውና የእናቱን ልጅ ሳይቀርትቶ የመጣ ሰው የሚቀበሉ ሳይሆን ከአሰብ ግንባር ፊልጶስ ወልደ ዮሐንስን ማርከው የመጡ ያስመስላቸዋል። እንዲያም ሆኖ የማስረሻ ሰሞነኛ ሁኔታ ከሚያስተላልፈው መንገድ አንዱ ብልጽግና ከጦርነት ይልቅ ሰላማዊ ትግልና ሰላም ሰላማዊ ታጋዮችን አብዝቶ የሚፈራና የሚያጠቃ መሆኑን ነው። ዛሬም ማሳያችን ታየ ደንዳ ናቸው። ታየ የሰባት ዓመት እስር የተፈረደባቸውና ማስረሻ እጅ የሰጡት በአንድ ሳምንት ውስጥ በተከታታይ ቀናት ነው። ታየ ምሽግ ይዘው አልተዋጉም። መንግስት በሰጣቸው መሳሪያ አንድ ጥይት እንኳን አልተኮሱም። ማስረሻ ሰጤን ግን ላለፉት ዓመታት ጠመንጃን ስተወጉኝ እያለ ብልጽግና ይከሳቸው ነበር። ለዚያውም ከታሪካዊ ጠላቶቻችን ጋር እየተባበሩ እያለ በሚዲያ ከመናገርና ከመጻፍ ውጪ አንድ ጥይት እንኳን ስለመተ መተኮሳቸው ተነግሮ የማያውቀውን ታየን አርብ እለት ያሰረው መንግስት ጠመንጃ አንስተው ወጉን ከታሪካዊ ጠላቶቻችን ጋር ተባበሩብኝ የሚላቸውን ማስረሻን ደግሞ ሹመትና ሽልማት እንዳዘጋጀላቸው የገለጸው ሐሙስ እለት ነበር። የሰላም ሚኒስትር ድኤታ የነበሩት ታዬ ደንዳ በህግ ቁጥጥር ስር መዋላቸውን የጸጥታና ደህንነት የጋራ ግብረ ኃይል ዛሬ ለመገናኛ ብዙሃን በላከው መግለጫ አስታውቋል። የህዝቡን ሰላም ለመመለስ ስንል ከመንግስት ጋር ተባብረን እንሰራለን ሲሉ ካፒቴን ማስረሻ ሰጤ የተናገሩ ለጥያቄዎች ተፈጻሚነት ከመንግስት መንግስት ጋር ከስምምነት ላይ በመድረሳችን ሌሎች የፋኖ ኃይሎችም ወደ ሰላማዊ ውይይት መምጣት አለባቸው ሲሉ ጥሪ አቅርበዋል። ታዬ በመንግስትም ላይ ሆነ በደጋፊዎቹ ላይ የተኮሱት አንድም ጥይት አልነበረም። ስለ ጠቅላይ ሚኒስትሩ አረመኔነትም ህዝብ አጋዳይነትም ሆነ ቃል አባይነት የጻፉት በፌስቡክ ነው። በሚዲያ ሲናገሩ ብዙ ህዝብ የሚሰማቸው ታጋይ መሆናቸው አስፈርቶት፣ ግን በህዝብ ተቀባይነት የማግኘት ወንጀል አቅርቦባቸዋል። ቤታቸው ውስጥ አንድ ጠመንጃ ለዚያውም ራሱ መንግስት የሰጣቸው መሳሪያ ተገኝቷል በሚል ሰበብ ራሱ መንግስት የሰጣቸውን መሳሪያ ወንጀል አድርጎ ሰባት ክረምትና በጋ እንዲዘጋባቸው ወስኗል። ወዲህ ደግሞ ማስረሻ ሰጤን በሄሊኮፕተር ከባህር ዳር ወደ አዲስ አበባ ወስዶ ባለሀብቶች ቤት እንዲገዙላቸው ትዕዛዝ ሰጥቶ በሚዲያ ሸብረብ እያለላቸው ነው። ይህ ምንን ያመለክታል የሚል ጥያቄ ያላቸው ሰዎች የብልጽግና አገዛዝ አብዝቶ የሚፈራቸው በጥቂት ቀናት ትግልም እንደሚያስወግዱት የሚረዳቸው እንደታየ ያሉ ሰላማዊ ታጋዮችን ነው፣ በፍጥነት ለድል የሚያበቃው የትግል መንገድም እንደታየ ያሉ ሰዎችን ሰብስቦ ማደራጀት ነው የሚል ድምዳሜ ቢይዙ ልክ አለመሆን አይችሉም። ያልተኮሰ ጠመንጃ ቤታቸው አገኘሁባቸው ያላቸውን ታየ ደንዳን ከህግ ውጭ አግቶ የወሰደውና ለሰባት ዓመት እንዲታሰሩ የፈረደው የብልጽግናው መንግስት ከሁለት ዓመት በላይ ሲተኩስብኝ ነበር ያላቸውን ማስረሻ ሰጤን ተቀብሎ እንደ ሙሽራ እንደሚንከባከብ ከገለጸ አምስት ዓመት ሙሉ ወጉኝ ሲላቸው የነበሩትን ነጃል ሰኚን ሹመትና ደመወዝ ሰጥቶ ከቀላቀለ ይህንን ሙሰኛና ኪራይ ሰብሳቢ አገዛዝ ለመታገል የሚፈራውን ስልት መከተል የበለጠ ያዋጣል ቢሉም እውነት አላቸው። የብልጽግናው አገዛዝ የሰላምን ሁኔታና የትውልድን የፖለቲካ ጥያቄ የሚመለከተው ልክ እንደ ማስረሻ ሰጤ በችርቻሮ ነው የሚል አንድ የጎንደር ዩኒቨርሲቲ ባልደረባ፣ አብይ አህመድንና ምስለኔዎቻቸውን መታገል ተገቢ እንደሆነ የሚያረጋግጥ ነገር ሰሞኑን አይተናል ይላል። አገዛዙ ለሕዝብና ለዘመኑ ትውልድ ያለው ንቀት ለማሳየት መግደልን ብቻ ሳይሆን ጥያቄያችሁ እንደ ማስረሻ ሰጤ ጠኔ ብቻ ነው ብሎ ያምናል። የክልሉ ወጣቶች ጠግበውና ቀብጠው ጠመንጂ ያነሱ ትናንሽ ስልጣንና ጥቅም ቢሰጣቸው የሚመለሱ አድርጎም ያስባል። እንዲህ ያለን መንግስት ጠራርጎ ማባረር ለኢትዮጵያ መድህን ነው ይላል። አንድ የፋኖ አመራር አባል ደግሞ ማስረሻ ሰጤ ይሰጣቸዋል የተባለው ስልጣንና ሀብት ለእኔም ቀርቦልኝ ነበር ይልና ሲያብራራ እንዲህ ይላል መንግስት ድርድርና ድርግ ስትለው የፖለቲካ ድርድር አይደለም። ይዞልህ የሚመጣው መሬት ይሰጥሃል፣ እከሌ የተባለው ባለሀብት ቤት ይገዛልሃል፣ እንትን በተባለው መስሪያ ቤት ውስጥ ኃላፊ ትደረጋለህ፣ እንትን የተባለው ዩኒቨርሲቲ ፒኤችዲ ወይም ማስተርስ እንዲያስተምርህ ይደረጋል በማለት የድሎትና የግለሰብ ጉዳይ ያቀርባል። የሰላም መንገዶችን ሁሉ ዘግታችሁ ጠመንጃ እንድናነሳ ያስገደደን ምክንያትና አጀንዳስ፣ በህዝባችን ላይ የፈጸማችሁት ወንጀል ተጠያቂነት ስወዘተ የሚሉትን ጥያቄዎች አያነሳም። ስለዚህ የህዝብን ጥያቄ እንደ ማስረሻ ሰጤ የጉርስና ልብስ ብቻ አድርጎ የሚመለከት አገዛዝ በትክክል ልንታገደው የሚገባ ነው፣ በማለት ያክላል። ለብልጽግና ድርድር ማለት ምርኮኛነት፣ እጅ መስጠት ማለት ነው። ለብልጽግና ንግግር ማለት ማስረሻ ሰጤነት፣ ጃልሰኝነት ነው። ይህንን በጥሩ አገላለጽ ያስቀመጡት የፖለቲካ ፕሮፌሰሩ መረራ ጉዲና ናቸው። ደርጊም ከአሁን በደዎች ጋር ድርድር የለም ሲል ነው ትውለታ የወጣው በቁርጠኝነት መስራት አልተቻለ መንግስት በፖለቲካ ቁርጠኝነት ነው ያጣው። ዲሞክራሲ ብለን ጠመንጃ ይዘን ነው የምንወጣው። ሰላማዊ ድርድርና ምናምን ብለን ያው እጅ ስጥ እጅ አትስጥ ነው የሚመጣው። ነፃና ፊታዊ ምርጫ ብለን ሌላ ጫወታ ስንጫወት ነው ምን እናደርገው። ዋና ጉዳይ ደግሞ ቃል ሳይሆን ተግባር። በችርቻሮ እጅ መስጠትን እንደ ፖለቲካ ድርድር የሚቆጥረው ብልጽግና ሰኝ ረጋሳን ከነ ሶስት መቶ ታጣቂዎቻቸው ካስኮበለለ በኋላ ኦሮሚያ ሰላም እንደራቀው ነው ዛሬም የቱርክ ድሮን የኦሮሚያን አርሶ አደርቅ ይደበድባል። ሰኚ ረጋሳ ለሽመልስ አብዲስ እጅ ሰጡ ከተባለ ወዲህ እናትና አባት እያዩ ልጆቻቸው ሲረሸኑ፣ የመንግስት ወታደሮች በአህያ ጀርባ አስከሬን ሲጭኑና ለሰዎች መቀጣጫ ሲያደርጉ ታይተዋል። ማስረሻ ሰጤ ለሁለተኛ ጊዜ በ2014 የአማራ ፋኖ ህዝባዊ ኃይል ይባል ከነበረው ድርጅት ምክትል ኃላፊነት ከድተው በምስራቅ ጎጃም ዞን አስተዳዳሪ አብርሃም አያሌው አማካኝነት ለብልጽግና እጅ ሰጥተው በምላሹም ደብረ ማርቆስ ከተማ ቤት አስገዝተው ደብረ ማርቆስ ዩኒቨርሲቲ ሲቲ ተማር ተብለው ገብተው እንዲቆዩ ከተደረገም በኋላ የአማራ ክልል እልቂትና ግጭት በብዙ ሺህ እጥፍ ጨመረ እንጂ የተለወጠ ነገር አልታየበትም። ሀቀኛ ፖለቲካዊ ድርድር እንጂ የሁለትና የሶስት ሰዎች እጅ መስጠት ሰላም እንደማያመጣም የሰኚ መዳፍም ሆነ ተደጋግመው ለብልጽግና የተለገሱት የማስረሻ እጆች ምስክር ናቸው። እንዲያም ሆኖ ብልጽግና ግን እጅ ሰጥተውትም የሚረካና የሚበቃው አይደለም። ፈቅደው እጅ ሰጡኝ ያላቸውን ሰዎች ይገድላል። የት እንዳደረሳቸውም ሳይታወቅ ይሰውራል። ለአብነት ሁንዴ ድሬሳንና አሰግድ መኮንንን እናስታውስ። የኦሮሞ ነጻነት ሰራዊት አመራር አባል የነበሩትና አገዛዙን አምነው እጅ የሰጡት ሁንዴ ድሬሳ ወደ ሰላም ተመለሰ ተብሎ በመንግስት ሚዲያ ከተነገረላቸው በኋላ ቢሾፍቱ ላይ በጥይት ተደብድበው እንዲገደሉ መደረጋቸው ይታወሳል። ከሰኚ ረጋሳ ጋር የገቡ ታጣቂዎችም አብዛኞቹ ታስረው፣ ከፊሎቹ ተሰውረው፣ ቀሪዎቹ ተገድለዋል። የብልጽግናው አገዛዝ ትጥቅ ትግል ትቶን ለመቀላቀል የማይታመን መሰረታዊን የፖለቲካ ጥያቄ በማታለል ለማለፍ የሚሞክር የሚቃወሙትንም በቢላ ቆራርጬ እጥላችኋለሁ የሚል ጭካኔ አድባር ነውና እጅ ሰጡኝ ብሎ የተናገረላቸው የሚያደርጓቸውን ሰዎችም የት እንዳደረሳቸው አይታወቅም። ይህንን ለማስረዳት አሰግድ መኮንን ምሳሌ ይሆናሉ። በአማራ ክልል የአማራ ፋኖ ሸዋዝ ዋና አዛዥ ኮሎኔል አሰግድ መኮንን ለመንግስት ጸጥታ ኃይሎች እጁን መስጠቱን የጸጥታና ደህንነት የጋራ ግብረ ኃይል አስታውቋል። ፋኖ መሪ ነኝ ሸዋዝ ጠዋት ወደ ሁለት ሰዓት አካባቢ ነው የሰጠሁት እንደ ሁንዴ ድሬሳ ያሉትን ሰዎች ከተማ ካስገባ በኋላ ከገደለ እንዳሰግድ መኮንን ያሉትን የት እንዳደረሰ ካልታወቀ በትጥቅ ትግል ላይ ያሉትና ለብልጽግናው አገዛዝ እጅ እየሰጡ ያሉት እነ ማስረሻ ሰጤ ወይም ለመስጠት የወሰኑ ብጤዎቻቸው ምን ዋስትናላቸው የሚለው ተጨማሪ ጥያቄ ነው። የብልጽግናው አገዛዝ በምርጫና በከተማ የፖለቲካ ትግል ሊታገሉት የወሰኑትን በቢላ ቆራርጬ ገድላችኋለሁ የሚሉ ጠቅላይ ሚኒስትር ያሉት ነው። በትጥቅ ትግሉ ሊፋለሙ የቆረጡት ደግሞ በተለያዩ ምክንያቶች ትጥቅ ትግሉን ትተን በሰላማዊ ፖለቲካን ሞክር ብለው ቢወስኑ እንኳን ትጥቅ ካስፈታ በኋላ ሲገድል ወይም ሲሰውራቸው ይታያል። በከተማ ውስጥ የሚደረግን የሰላም ፖለቲካ እኖርበታለሁ ብለው በሕጋዊ ፓርቲም ውስጥ ተመዝግበው የሚንቀሳቀሱትን እንደ በቴ ኡርጌሳ ያሉትን ሰዎች ቆራርጦ የሚጥል መንግስትና በምርጫም ሊጥሉኝ የሚፈልጉ ካሉ በቢላ አርዳችኋለሁ የሚሉ ጠቅላይ ሚኒስትር ከሚመሩት አገዛዝ ጋር ምን አይነት ፖለቲካዊ ስራ መስራት ይቻላል የሚለውም ሌላ ጥያቄ ነው። እንደ ሰኚ ረጋሳና ማስረሻ ሰጤ ጠመንጃ ማንሳት ለብልጽግና ስልጣን ማስቀጠያነት የሚመች ስልት ሆኖ በአገር ሀብትና ስልጣን እንደልሎ የሚያስኮበልልበት ከሆነና በተቃራኒው እንደታየ ደንዳ ከተማ ውስጥ ሆኖ አገዛዝን መሟገት የሚያስፈራው መሆኑን ከገለጸ እንደ እሳቸውም በህዝብ ቅቡል የሆኑ አስተያየቶችን መስጠት የሚያረደው ከሆነ ትክክለኛውና ቀልጣፋው የትግል መንገድ ደግሞም በስፋትና በፍጥናት መደራጀት የሚያስፈልገው በታየ አካሄድ ለመታገል መሆን ይኖርበታል የሚለውን ትምህርትም ይሰጣል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።